በዚህ ቪዲዮ ብትደመሙ ኃላፊነት አልወስድም። ዛሬ በዓለም ላይ እጅግ ተጽዕኖ ፈጣሪ ከሆኑ ሀገራት አንዷ ወደ ሆነችው አሜሪካ ታሪካዊ ጉዞ እናደርጋለን። የአሜሪካ ታሪክ በብዙ ውጣ ውረዶች ትግሎችና ታላላቅ ስኬቶች የተሞላ ነው። እንዴት ከትንሽ ቅኝ ግዛት ተነስታ የዓለም መሪነትን እንደ ተቆጣጠረች እንመለከታለን። አሜሪካ የብዙ ሀብቶች ባለቤት ብቻ ሳትሆን ለብዙዎች የተስፋ ምድር ሆና ያገለገለች ሀገር ነች። ዛሬ በዚህ ቪዲዮ ውስጥ የአሜሪካን ታሪክ ከጅምሩ እስከ ዛሬ እንዲሁም የተፈጥሮና የኢኮኖሚ ሀብቶቿን በሰፊው እንቃኛለን። ቪዲዮውን እስከ መጨረሻው መከታተላችሁ እንዳረሱ የአሜሪካ ታሪክ የሚጀምረው አውሮፓውያን ከመምጣታቸው ከብዙ ሺህ ዓመታት በፊት ነው። የሀገሪቱ የመጀመሪያ ነዋሪዎች የሆኑ ተወላጆች አሜሪካውያን በተለያዩ ሀገሪቱ ክፍል ይኖሩ የነበረ ሲሆን የራሳቸው የበለጸገ ሀብትና ስልጣን የነበራቸው እንደ ሱዩክስ፣ ቼሮኪ፣ አፓቺ እና ኢሮብ ስብስብ ያሉ ነገዶች በሰሜን አሜሪካ ሰፍረው ነበረ። በ15ኛው ክፍለ ዘመን መጨረሻ ላይ ካርስቶፎር ኮሎምቦስ አሜሪካን ካገኘ በኋላ የአውሮፓ ሀገራት በተለይም እንግሊዝ፣ ፈረንሳይና ስፔን አዳዲስ ቅኝ ግዛቶችን ለመመስረት ወደ አህጉራቱ መምጣት ጀመሩ። እንግሊዝ በምስራቃዊ የባህር ዳርቻ ላይ 13 ቅኝ ግዛቶችን መሰረተች። እነዚህም ቅኝ ግዛቶች ለብዙ አስርት ዓመታት በእንግሊዝ አገዛዝ ስር ነበሩ። ነገር ግን የእንግሊዝ መንግሥት በቀኝ ገዢዎቹ ላይ የጣለው ከባድ ግብር እና ገደቦች ቅሬታ ፈጠረ። ይህም ሁኔታ በ1775 የአሜሪካ አብዮትን እንዲቀሰቀስ አደረገ። ቅኝ ገዢዎቹም ነፃነታቸውን ለማገኘት ከእንግሊዝ ጋር ደም አፋሳሽ ትግል አደረጉ። በመጨረሻም በ1776 የነፃነት መግለጫ ታወጀ እና ጆርጅ ዋሽንግተን ጦርነቱን መሩ። በ1783 እንግሊዝ ሽንፈቷን አምና የአሜሪካን ነጻነት ተቀበለች። ይህም ታላቅ ስኬት ለአዲስ ሀገር መወለድ መሰረት ሆነ። አሜሪካም ነጻነቷን ካገኘች በኋላ በምዕራብ አቅጣጫ በፍጥነት መስፋፋት ጀመረች። ይህም ማኒፌስት ደስቲኒ በመባል ይታወቃል። ይህም ምዕራባውያን ገዢዎች የመቆጣጠር መለኮታዊ መብት እንዳላቸው ያምኑ ነበረ። በዚህም ሂደት ውስጥ ሉዊዚያን ገዢ፣ ከሜክሲኮ ጋር የተደረገው ጦርነትና ሌሎች ግዛቶችን የማካተት ሂደት ተካሄደ። ነገር ግን ይህ መስፋፋት ሌላ ትልቅ ችግር አስከትሎ ነበረ፣ የባሪያ ንግድ በሰሜናዊ ገዢዎች የባሪያ ንግድ ተቃውሞ ሲገጥማቸው፣ በደቡባዊ ገዢዎች የግብርና ኢኮኖሚ ዋና አካል ነበረ። ይህም ልዩነት በሰሜንና በደቡብ መካከል ከፍተኛ ውጥረት ተፈጠረ። በ1861 የአሜሪካ የእርስ በርስ ጦርነት ተቀሰቀሰ። ፕሬዚዳንት አብርሃም ሊንከን የሚመራው ህብረት ሰሜን ከኮንፌዴሬሽኑ ደቡብ ጋር ለአራት ዓመታት ተዋጉ። የጦርነቱ ዋና ምክንያት የባሪያ ንግድን ማስቀጠል አለማስቀጠል ነበረ። በ1865 ጦርነቱ ህብረቱን በማሸነፍ ተጠናቀቀ። ይህም ድል የባሪያ ንግድን በአሜሪካ ለማስቆም ወሳኝ እርምጃ ነበረ። የአብርሃም ሊንከን ባሪያ ነጻ አውጪ አዋጅ አወጀ። በሚሊዮኖች የሚቆጠሩ ባሮችን ነጻ ወጣ። ይህም ጦርነት የአሜሪካን አንድነት ያጠናከረና የሀገሪቱን እጣ ፈንታ የቀየረ ታሪካዊ ክስተት ነበረ። ከእርስ በእርስ ጦርነቱ በኋላ አሜሪካ ፈጣን የኢንዱስትሪ እድገት አየች። በሃያኛው ክፍለ ዘመን መጀመሪያ ላይ አሜሪካ በዓለም አቀፍ ደረጃ ትልቅ ተጽዕኖ ማሳደር ጀመረች። በአንደኛውና በሁለተኛው የዓለም ጦርነቶች ውስጥ ትልቅ ሚና በመጫወት የዓለምን የፖለቲካ ካርታ በመቀየር ግንባር ቀደም ሚና ተጫውታለች። በተለይም በሁለተኛው የዓለም ጦርነት ውስጥ የምዕራባውያንን አጋሮች በመደገፍ የፋሺዝምም ስጋት በማስወገድ ቁልፍ ሚና ተጫውታለች። ከጦርነቱም በኋላ በቀዝቀዛው ጦርነት ከሶቪየት ህብረት ጋር ባደረገችው ፉክክር የዓለምን ልዕልና ሀያልነትን ቦታ አጠናክራለች። አሜሪካ በሳይንስና በቴክኖሎጂ በኪነ ጥበብና በባህልም ትልቅ እድገት አሳየች። የጠፈር ምርምር፣ የኮምፒውተር ቴክኖሎጂ እና የኢንተርኔት ልማት ለዓለም ያበረከተቻቸው ትልልቅ አስተዋጽኦዎች ናቸው። የሆሊዉድ ፊልሞች፣ ጃዝ ሙዚቃ እና ፓፕ ባህል በመላው ዓለም ተሰራጭቷል። የአሜሪካ ስኬት ከመሬቷ ስፋትና የተፈጥሮ ሀብቶቿ ብዛት ጋር የተያያዘ ነው። አሜሪካ በዓለም ላይ ካሉ ትልልቅ ሀገራት አንዷ ስትሆን የተለያዩ መልክዓ ምድርና የአየር ንብረት አላት። አሜሪካ በትላልቅ የድንጋይ ከሰል፣ የተፈጥሮ ጋዝ፣ ዘይት፣ በመዳብና በወርቅ ክምችቶች የበለጸገች ነች። እነዚህ ሀብቶች ለኢንዱስትሪ ልማት ትልቅ አስተዋጽኦ ያደርጋሉ። ግብርና፣ ሰፊና ለም መሬት ያላት በመሆኗ አሜሪካ እጅግ ብዙ የእህል ምርቶች፣ በቆሎ፣ ስንዴ፣ አኩራተር እና የከብት እርባታ አላት። ይህም የዓለም የምግብ ዋስትና ለማረጋገጥ ይረዳል። አሜሪካ የውሃ ሀብቶቿም ከፍተኛ ናቸው እንደ ሚሲሲፒ ወንዝ ያሉ ትልልቅ ወንዞች እና እንደ ታላላቅ ሀይቆች ያሉ የንጹሕ ውሃ ምንጮች ለግብርናና ለኢንዱስትሪ ና ለመጠጥ ውሃ ያገለግላሉ አሜሪካ በዓለም ላይ ትልቅ ኢኮኖሚ ያላት ሀገር ነች በቴክኖሎጂ በፋይናንስ በማኑፋክቸሪንግ እና በአገልግሎት ዘርፍ ግንባር ቀደም ነች አሜሪካ ከተለያዩ የዓለም ክፍሎች የመጡ ብቁና የሰለጠኑ የሰው ኃይል ያላት ሀገር ነች። ይህም የሀገሪቱን ኢኮኖሚያዊ እድገት ይደግፋል። ሌላኛው የፈጠራ ምርምር ነው። አሜሪካ ለፈጠራና ምርምር ትልቅ ትኩረት ትሰጣለች። የሲሊኮን ቫሊ የዓለም የቴክኖሎጂ ማዕከል ሲሆን፣ ብዙ ፈጠራዎች እዚህ ይከናወናሉ። ከቅኝ ግዛትነት ተነስቶ የዓለም መሪነት ለመያዝ የቻለች ሀገር ናት። የተፈጥሮና የኢኮኖሚ ሀብቶቿ ለብዙ ስኬቶቿ ትልቅ አስተዋጽኦ ያበረክታሉ። የአሜሪካ ጉዞ ግን አሁንም እንደቀጠለ ነው። ለብዙዎች የተስፋና የእድል ምድር ሁና የምትቀጥል ሲሆን በዓለም ላይ ያላት ተጽዕኖም ቀላል የሚባል አይደለም። የነፃነትና የዲሞክራሲና የእድል ምልክት ሁና ለብዙዎች መነሳሳት ትሰጣለች። ይህም ቪዲዮ ከወደዳችሁ ላይክ አድርጉ፣ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ሰላምና ጤና ተመኘው።